የዘንድሮውን የኢሬቻ በዓል አስመልክተው ከአዲስ ሚዲያ ኔትወርክ ጋር ቆይታ ያደረጉት ሀደ ስንቄ ሳራ ዱቤ እንደተናገሩት ኢሬቻ ዜማ አለው፣ ቀለም አለው፣ ትርኢትም አለው። ይህንን ለማየት የሚመጣው ቱሪስትም ከአመት ወደ አመት እየጨመረ እንዲመጣ አድርጎታል። ኢሬቻ ከአደባባይ ባህልነቱ ባሻገር በተለይ በሴቶች ዘንድ የሚከውኑ በርካታ ሴቶች ያሉበት ውብ ባህል እንደሚንጸባረቅበት ነው የገለጹት። እናቶች ለብቻ የራሳቸውን ትርኢት ነው ያላቸው ከዜማ ጀምሮ የሚሉት እጃቸው ላይ የሚይዙት የሚለብሱት ሲሄዱም ሴት ልጅ ክብር ናት ብሎ የኦሮሞ ሕዝብ ትልቅ ክብር ወዩ ወዩ ማለት ክብር ናት ብሎ ስለሚያስብ እነሱን አስቀድመው ወንዱ ከኋላ ሆነው ወጣቶች ከኋላ ሆነው ሁሉም በእጁ ላይ ጮቁር ሰውን ይዞ እናቶች ሲንቄያቸውን ይዞ ጫጫቸውን አድርጎ ነው እንግዲህ የሚያከብሩትና ከአለባበስ ስናይ፣ ጌጣጌጥ ስናይ ዜማውን ስናይ አረማመዱን ስናይ ሁሉም እንደተገኘ በሩጫ በሩጫ ሳይሆን እርምጃ አለው፣ እንዴት እንደሚገኝ ይሄ ሁሉ የራሱ የሆነ ውበት አለው። በወንዱም እንደዛው የሚደረገው ጌጣጌጥ አለባበስ፣ ዜማው ይሄ ሁሉ ከተፈጥሮ ጋር ስናመሳክሮ ውበቱ በጣም የጨመረ በመሆኑ የቱሪስት መስህብም ጭምር እየሆነ ነው ማለት ነው። ኢሬቻ የምስጋና በዓል በመሆኑ የአንድነት መሰባሰቢያ ስለመሆኑም ነው ሀደ ሲንቄ ሳራ የገለጹልን። ለቤቴ ሰላም ለደጄ ሰላም ለዓለም ሰላም ብሎ የሚያመሰግን የምስጋና በዓል እስከ መሆኑ መጠን ለሌላውም አቃፊነቱ የሁሉም ሰብሳቢነቱ እጅግ በጣም እንዲበረታታና እንዲያድግ የሚደረግ ስለሆነ ህብረተሰቡ የራሴ ነው ብሎ እያከበረ ነው። አዲስ አበባ ከተማ ያከናወነችው ዘርፈ ብዙ የከተማ ልማት ስራ የሚሰሩ እጆች ሀገርን እንደሚያስመሰግኑ ያሳየችበት ዓመት ከመሆኑም ባሻገር ከተማዋ የእናት ጓዳ ሆና እንግዶቿን ለመቀበል ያደረገችው ዝግጅት በዓሉን አጓጊ አድርጎታል፣ ይላሉ ሀረ ሲንቄ ሳራ ዱቤ። አዲስ አበባ ከተማ የኢትዮጵያ ሕዝብ ጓዳ፣ ሁሉም የእናትን ጓዳ ይጠብቃል። አዲስ አበባ ማለት ለእኛ እንደዛ ነው። በአሁኑ ሰዓት አዲስ አበባ የ2018ን ኢሬቻ ስናከብር አምራ ደምቃ የኛ ባለ ሀብቶች ሌላ ሀገር ነው ሊዝናኑ የሚሄዱት ግን እኛ ጋር አሁን የሌላ ሀገር ዜጎች ራሳቸው መጥቶ አዲስ አበባን እያደነቋት ነው። እና የሚሰሩ እጆች አገርንም እንደሚያስመሰግኑ ዓለምንም ደግሞ ትልቅ ምሳሌ እንዲሆኑ የሚያረጉ እጆች ናቸው። እና አዲስ አበባ ከነበረችበት በአሁኑ ሰዓት ውበቷ ዓለም እንዲደነቅ እያደገች ያለች ከተማ ናት። ህዝቦቿንም ስትቀበል እሬቻን ብቻ ተካፍሎ አይቶ መምጣት ሳይሆን፣ በእያንዳንዱ ኮሪደር የተሰራው በየወንዙ ዳርቻ የተሰራው ልማት በየከተማ ውስጥ የነበሩት ጥቋቁር አሮጌ ቆርቆሮች ፈርሰው በተዋቡት አበቦችና ዲዛይኖች ከተማው ደምቆ ራሱ አትሂዱ ውላችሁ ይደሩ የሚል ውበት ነውና ያለው የዘንድሮው ኢሬቻ በተዋበች በአማረባት እናት ጓዳ ልናከብር ከብር እየተዘጋጀ ነው ማለት ነው።